ቅድስትዬ በስተ መጨረሻም ህልሟ ተሳካ። የፈለገችበት ህልም ላይም ደርሳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮች ላይክ እና ሼር በማድረግ እንግዲህ ቪዲዮን እስከ መጨረሻ ይመልከቹ ማለት ነው ቅድስት እንግዲህ እንደሚታወቀው ብሩክን አፍቅራው ወዳው የራሷ ማድረግ ትፈልግም ትመኝም ነበረ። ነገር ግን ይህንን ነገር እሱ የማይመለከትና እሷ ብቻ እንደምትወደውና እንደምታፈቅረው አድርጋ ነበር የሚታየው። ነገር ግን ለእኛ ለተመልካቾችም እጅጉን በጣም ገርሞን እንግዲህ ተመልክተናል ማለት ነው። ብሩክ እንግዲህ ቅድስትን በጣም እንደሚወዳትና እንደሚያፈቅራት እሱም እንግዲህ አሳልፎ ለማንም መስጠት እንደማይፈልግ አንድ ላይ ሆነው እንግዲህ ህይወትን አንድ ብለው መጀመር እንዳለባቸውም እንግዲህ ሲያወራት ተመልክተናል። ሆኖም ግን ቅድስት ህልሟ ላይ ደርሳለች። በጣም ነው ደስ የሚለው። አብዛኞቻችን እንግዲህ ይህንን ድራማ ስንመለከት ቅድስትና ብሩክ አንድ ላይ ቢሆኑ ብለን ሁሉ እንመኝ ነበረ። እናም እንግዲህ ዛሬ ቅድስት ማለት በጣም ጎበዝ፣ አስተዋይ፣ ብልህ፣ ስነ ስርዓት ያላት ምርጥ ሴት እኮ ነሽ። ደግሞም እንግዲህ ለአቅመ አዳምም ደርሰሻል እያለ እንግዲህ እሷ እንግዲህ በባለፈው ክፍል በቃ እዚህ ተቀምጨ ምን አደርጋለሁ ሸኘኝ ስትል ነበር እንግዲህ ምክንያት ያቀረበችለት እና ለምንድን ነው ሸኘኝ የምትይው አትወጅኝም እንዴ? በማለትም እንግዲህ እጇን ግጥም አርጎ ይዞ ለእኔ ያለሽን ስሜት ተናገሪ እያለ ሲያናዝዛትም ነበረ። እናም እንግዲህ እሱም በጣም እንደምትወደውና እንደምታፈቅረው ከተረዳ በኋላ እሱም እሷን አሳልፎ ለማንም መስጠት እንደማይፈልግና አንድ ላይ ሁነው መኖር እንዳለባቸው ሲያወራትም ነበረ። ነገር ግን ቅድስት እንዲህ በቶሎ እንግዲህ ብሩክ ይረዳኛል ብላ አላሰበችም፣ እና እጅጉን በጣም ደንግጣ እየተንቀጠቀጠች፣ ከድሮም ጀምራ ዓይን አፋርነት አለባትና በጣም ፈርታ ተጨንቃ፣ እንግዲህ እሱ ሲያወራት ተመልክተናል ማለት ነው። እናም እንግዲህ ቅድስትዬ እንኳን ደስ ያለሽ ብለናል። በእውነት በጣም ነው ደስ የሚለው። ብሩክ ብዙ የሚያለፋት፣ እንዲሁም ደግሞ ሸኘኝ ስትለው የሚሸኛት ነበር የመሰለኝ። ነገር ግን እሱም ደስ በሚል አንግል ነውና እየተመለከታት እናም እንግዲህ ጭራሽ ከክላስ አትወጭም፣ አብረን ነው የምንተኛው ብለው እንግዲህ እዛ አልጋው ላይ እንግዲህ ቅድስት እራሷን አሳልፋ የሰጠችውም ይመስለኛል ማለት ነው እንዳየሁትና እንደተመለከትኩት በጣም ደስ የሚል ብሩክም በብዙ መከራና በብዙ ጣውረድ እንግዲህ የተፈተነ ሰው ነው። ቅድስትዬም ደግሞ እጅጉን በጣም መልካም እና ጥሩ ለብሩክ እንግዲህ ተቆርቋሪ እና ከጎኑ ቁማ የነበረችው ምርጥ ሴት ናት፣ እና ይህ እንግዲህ የምሳሌም ሕልም ነበረ። ምሳሌ እማየ ብለሽ እማየ ብላ መጥራት ትፈልጋለች ቅድስትን። ይህንን ነገር ደግሞ ከዚህ በፊት እንግዲህ ቀጥራትም ነበረ። እናም እንግዲህ ታክመሽት መጪ የማይብለሽ ትጠሪኛለሽ ያኔ ይፈቅድልሻለሁ ብላትም ነበር። ዳጣና ምሳሌ አንድ ላይ ቁጭ ብለው እያወሩ ነበረ። እናም እንግዲህ ይሄ ቡራማ ቅድስትን የከጀላትና የፈልጋት ይመስለኛል እያለችም እንግዲህ ዳጣ ለምሳሌም ስታወራት፣ እናም እንግዲህ በጣም በሚገርም ሁኔታ በቃ ቅድስት ትሆንሻለች እያለችም የኔ እናት እኮ ሞታለች። እንዴት እናቴ ልትሆን ትችላለች? ስትልም እንግዲህ ምሳሌ እንግዲህ ለዳጣ መልስ ትሰጣት ነበረ። አንቺስ ቁርጥሽን አውቀሻል፣ በአንድ ፊቱ እናትሽ ሞታለች ታውቂያለሽ፣ እኔ ያለውኝ እኮ ወፍ ዘራሽ ከየትና እንዴት እንደመጣሁ የማላቅ እያለች እንግዲህ ሲያወሩም ነበረ። በዛ መሀል እንግዲህ በትምህርት ቤት ውስጥ እንግዲህ አንድ ጥያቄ ተጠይቃ ነበርና ያንን ጥያቄ ደግሞ ልታቀው ስላልቻለች አባቷ ልጠይቅ ወደ መኝታ ክላስ ስታመራ ቅድስትና ብሩክ እንግዲህ እጇን ግጥም አድርጎ ብሩክ ይዞ ለእኔ ያለሽን ፍቅርና ስሜት ተናገሪ፣ ምን ይሰማሻል እያለም እየጠየቃት እንግዲህ ቅድስትም እጅጉን በጣም እየተሽኮረመመች ተመልክተናታል ማለት ነው። በዛ አጋጣሚ በሩን ከፍታ ምሳሌ ወደ እነሱ ስታመራ ተመልክታቸዋለይ። እናም እንግዲህ ቅድስቴ እዝህነሽ እንዴ ክላስሽ መስለሽኝ፣ እያለችም እንግዲህ ቅድስትዬ ማውራት ጀመረች። አሁን ሊሄድ ነው ስትልም፣ አይ ብንተኛም እኮ ለሶስት ይበቃል አልጋው። ሲቀጥል ግን እኔ ልተኛ አይደለም የመጣሁት፣ አልተኛም። አባዬ ጋ ትምህርት ቤት ጥያቄ ተጠይቄ እሱን ለመጠየቅና ከሱ መልስ ለማግኘት ነው ብላ የተጠየቀችውን ጥያቄ ለአባቷ ጠይቃ ከአባቷ መልሱን ስታገኝ በመጣችበት እግሯ እንግዲህ በሩን ዘግታላቸው ምሳሌም ወደ ክላሷ አምርታለች ማለት ነው። እንግዲህ ብሩክ ቅድስትን ከኔ ጋ ነው የምታድሪ ብሎ እንግዲህ ዘዋልጋ ላይ ታያመልክተናቸዋል ማለት ነው። እናም ቅድስት እንግዲህ በሕይወቷ ሰውን አፍቅራም ሆነ ሰውን አይታ የማታቅ ድንቅ ሴት እንደሆነች ነግረዋለች። እሱም እጅጉን በጣም ሲማረክባት ተመልክተናል ማለት ነው። በሌላ በኩል ደግሞ አድካሚና አሰልቺ የሆነው የዝናና የሞገስ ነገር በጣም ያሳዝናል ማለት ነው። ሞገስ እንግዲህ መሮጡን ቀጥሏል። ዝናም እያሯሯጠው ማህሌትም እንግዲህ በዝሩጫ ድክም ብላ ስልችት ብሏት እንግዲህ ከኤፍራታ ጋር እንግዲህ ስልክ ሲደዋወሉም በቃ አንቺ ተይውና ነይ እያለችም ስትጠይቃት በመሃል በቃ እሺ ልምጣ፣ ብመጣ ይሻላል እነሱ የራሳቸው ጉዳይ ብላ መንገድ ለመሄድ ስትጀምር እንግዲህ ዝና ይደውልላትና መሄድ እንደሌለባት እሱን ጥላው ብቻውን እንዳትሄድ እንግዲህ ሲላትም ነበረ። ከዛም እንግዲህ አንድ ላይ ተገናኝተው ዝና እንግዲህ ፈቅዶላት ለማህሌት ወደ ቤት እንድትሄድ አድርጓል ማለት ነው። እናም እንግዲህ ዝና ያ እዛ አካባቢ የተገኘበት ሰፈሩን እንግዲህ ተጠማጥሞ ይዞታል ማለት ነው። ንቅንቅ አልልም ከዚህ በማለት ሉላም ሆነችም ሞገስ፣ እንግዲህ መውጫ መግቢያቸውን ፈልጌ የት ውስጥ የት ቤት እንደምትኖር ማወቅ አለብኝ ብሎ እንግዲህ እየተጠባበቃቸው ይገኛል። እናም እንግዲህ ሞገስ ደግሞ ሰፈሩንና አካባቢውን እሱን ተከትሎት እንዲሄድ ስላሰበ ልውላ ያለችበትን አካባቢና ሰፈር ራቅ ብሎ እንግዲህ ወጥቶ ተጉዟል ማለት ነው። ሲያሯሩጠው እንግዲህ እንዳጋጣሚ በመኪና ነው ያመለጠው ማለት ነው። ራይድ ውስጥ ገብቶ አምልጦታል ማለት ነው። ዝናም እንግዲህ ይመጣል ተመልሶ፣ እዚህ አካባቢ ነው የሚኖሩት ያሉት ብሎም እንግዲህ ለማህሌትም ስልክ ደውሎ እነዛ አጋቾቹ ከእሱ ጋር መጥተው በየቦታው ተሰግስገው እንዲቀመጡና እንዲጠብቁ ሲነግራትም ነበር። እነሷም በተባለበት መሰረት እንግዲህ ማህሌትም ለነዛ ለሚያግዙት ሰዎች እንግዲህ ከዝናጋ አብረው እንዲጠብቁ ብታደርግም አድካሚና ሰልቺ ስለሆነ እንግዲህ እነሱም አብረው ሲጠብቁ የነበሩት አዳኞች፣ አጋቾች እንግዲህ ዝናን ጥለውት ሄደው ዝናም ስልክ እየደወለ ለማህሌት ነይና እስካሁን እንዴት ትተኛለሽ? በይ ተነሽና ነይ እናም ነይና አንዱን ቦታ ትሸፉኛለሽ አንቺ ቢላትም፣ በዚህ በሌሊት እንዴት ነው ልመጣ የምችለው? ለሊት እኮ ነው፣ መሽቷል። ደግሞ እኮ አሁን ከዚህ በኋላ አታገኛቸውም። ሞገስ ራሱን ጠብቆ ነው እየተንቀሳቀሰ ያለው እና ልንይዘው አንችልም ብትልም እንግዲህ ዝናን ጃዝጃዝ የሚለውን ሰው እንጂ እንዲህ ነገራቶችን አለሳልሶ የሚቀርበውን ሰው አይፈልግም። ይህንን ጉዴን እና ታሪኬን አባቴ ቢሰማም ይገለኛል እያለ ተመልክተነዋል ማለት ነው። እናም እንግዲህ ሉላና ሞገስን በስልክ እያወሩ ሉላ፣ ወይ ወደ አንተ መምጣት አለብኝ ወይ አንተ ወደ እኔ መምጣት አለብክ፣ እኔ እየፈራውና እየጨነቀኝ ነው እያለች እንግዲህ ጭንቀቷንና ፍርሃቷን ለሞገስ ነግረዋለች። ሞገስም እንግዲህ ሆቴል እንዳረፈ ነግሯታል። እኔ እመጣለሁ ስትለው ያገኝሻል እንዳትመጪ፣ ካልሆነ ግን ካስገደርሽኝ እኔ ልመጣ የምችለው እያለም እንግዲህ ነገ ነጻነትሽ ይወጣል፣ ነገ በነጻነት ሁሉን ነገር ተጋፍጠን ነፃነትሽን አዋጅ ማድረግ አለብን እያለም ሞገስ ትልቅ ተስፋ ሰጥቷታል፣ ለሉላ ማለት ነው። ሉላ ግን በጣም እያዘነችም ጨንቆኛ ሊይዘኛ ሊደርስብኛል፣ ከያዘ ግን እንደሚገለኝ እያለች ተናግራለች ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ የዛሬው የክፍል ሰባ የምሳሌ ድራማ ይህንን ተመልክተናል። እንግዲህ ብሩክና ቅድስት አንድ ላይ ተጣምሮ ለመኖር ወስነው እያወሩ ይገኛሉ። ደስ ያላችሁ እንግዲህ በኮሜንት ሀሳብ አስተያየታችሁን ግለጹ ማለት ነው። በቀጣይ ክፍል እስክንገናኝ ድረስ ባላችሁበት ቸር ሰንብቱ። ባይ ባይ። ውድ ቤተሰብ ላይክ እና ሼር ሰብስክራይብ አይረሳ ማለት ነው። በቀጣይ ክፍል እስክንገናኝ ቸር ሰንብቱ በያላችሁበት። ባይ